ተሰማለች የሚካደም ነገር ነበር እናንተ ቤት ታውቂያለሽ። መንፈሱን ታገለግይ ነበር። እሺ አሁን ለአንዴና ለመጨረሻ ጊዜ ትፋቻለሽ አትፋች? ይሄን መንፈስ አገልግለሽ፣ ይሄን መንፈስ አገልግለው ከብረው፣ እናንተ ቤት ሰላም ነበር፣ ረፍት ነበር። በትዳር ደስተኛ አይደላችሁ፣ በኑሮ ደስተኛ አይደላችሁ፣ በስራ ደስተኛ አይደላችሁ፣ እርስ በርስ አትግባቡ። እግዚአብሔር ዛሬ ጣልቃ ገባ። ዘውዲቱ የሚባል ስም ታውቂያለሽ? ቴዎድሮስ የሚባል ሰው ታውቃለህ? ከከባድ ሁኔታ ውስጥ የእግዚአብሔር እጅ ሲያወጣ ውያየው አሜን። እንዴት ነሽ? የሺ ማነች ወላጅ እናትሽ? የሚካደም ነገር ነበር እናንተ ቤት ታውቂያለሽ። የሚካደም ነገር እንዳለ ታውቂያለሽ። ምንድን ነው ያለው? ምንድን ነው የሚገበርለት? በግና ዶሮ። ከዛ ምንድን ነው የሚደረገው ይታረድና። እሺ። አንቺም ትበይ ነበር ትበይ ነበር። ትካድሚ ነበር ትካድሚም ነበር። መንፈሱን ታገለግኝ ነበር። እሺ። አሁን ለአንዴና ለመጨረሻ ጊዜ ትፋቻለሽ። አትፋች። ይሄን መንፈስ አገልግለሽ፣ ይሄን መንፈስ አገልግለው ገብረው፣ እናንተ ቤት ሰላም ነበር፣ ረፍት ነበር። በትዳር ደስተኛ አይደላችሁም። በኑሮ ደስተኛ አይደላችሁም። በስራ ደስተኛ አይደላችሁም። እርስ በርስ አትግባቡ እግዚአብሔር ዛሬ ጣልቃ አገባ ዘውዲቱ የሚባል ስም ታውቂያለሽ የማን የእናትሽ ያባትሽ ከእሷ የመጣ ጨለማ ከቤት ከዘራችሁ ላይ ለዘላለም ይሰበር በኢየሱስ ስም ይሰበር በኢየሱስ ስም ይሰበር በኢየሱስ ስም ይሰበር በኢየሱስ ስም ይሰበር አልፎ መሄድ ይሆንልሽ እግዚአብሔር አላውቅም ይፍረድልሽ እንዴት ነህ ወደ ሰሜን ምን ታውቃለህ? የባለቤቴ ቤተሰቦች ወደ ወደዛ ናቸው። በቃ ዛሬ አንተ ቤት ነጻ ወጣ። አሜን አሜን። ታውቃለህ፣ ከአቅም በታች እንድትኖር ያደረገህ ነገር አለ። ከሰው እኩል ተብርሃል። ከሰው በላይ ትለፋለህ፣ ትሰራለህ። የለም አው ኢቨን ኢንካሙ ብቻ አይደለም። ቴንኪው የሚባል ነገር እንኳን አንተ ህይወት ላይ የለም። ልክ ነው የማውራው ነገር። ዛሬ እግዚአብሔር ሰበርኩት አለ። አሜን ሃሌሉያ። አሜን ማለቴ አንተ ሚስትን እንጂ ያገባው ቤተሰቦቿን አላገባህም። የስ እኔ ጌታም ከአንተ ጋር አለ። አሜን። ዛሬ ይህን ጨለማ ከቤት ላይ መትቼዋለሁ፣ ከዘሯ ላይ መትቼዋለሁ። ሰሜን ላይ እየታደሰ እየመጣ የሚረብሽን በረከት ወደ እጅ እንዳይገባ የሚያረገውን በጌታ በኢየሱስ ስም ረጋሚውን ረግሜዋለሁ። አልፎ መሄድ ይሁንል፣ መከናወን ይሁንል፣ መባረክ ይሁንል። በኢየሱስ ስም አሜን። ተፈጸመ አሜን። እልልታ ጭብጨ ባለ ጌታ ሀሌሉያ ኢየሱስ ማን ነው? እግዚአብሔር ነቀፌታሽን ያስወግድልሽ። በቃ ይበልሽ። ረፍት ይሆንልሽ፣ ሰላም ይሆንልሽ፣ ደስታ ይሆንልሽ። እንባሽ ይታበስ ለዘላለም። እንዴት ነህ? ሁሉ ሰላም ነው? ቴድሮስ የሚባል ሰው ታውቃለህ? አሜን። ከአደገኛ ሁኔታ ውስጥ የእግዚአብሔር እጅ ሲያወጣው አየሁ። አሜን። ከከባድ ሁኔታ ውስጥ የእግዚአብሔር እጅ ሲያወጣው አየሁ። አሜን። የደነደነ ልብ አየሁ፣ እግዚአብሔር ግን ጣልቃ ገባዋል። አሜን። ባንተ ጩኸት ለቤተሰብ መታሰብ ይሆናል። አሜን። ባንተ ጸሎት በጌታ በኢየሱስም ማለፍ ይሆንላችሁ። አሜን። እኔ ላይ ያለው በጥፊ ያገኘው ሰው ይረሳል። ኤፊ አብሬ ካላገለገልኩ እያለች ነው። ወደሷ ምጣ ኢን ዘ ኔም ኦፍ ጂሰስ። ተነሽ እስኪ፣ አንቺ ልክ ሁለታቸውም ጋር ተመሳሳይ ኬዝ ነው ያለው። አንቺ በሰው የተተውሽ ሴት ነሽ፣ የተረሳሽ ሴት ነሽ። እግዚአብሔር ግን አልረሳውሽም ማለት፣ እግዚአብሔር ግን አልተውኩሽም ማለት። ብዙ ቀን ምዕራፎች ይቀየራሉ ብለሽ ጠበቅሽ። ባሉበት እየመሸ ነው አይደለም። ጌታ ከከበረበት በእኔ ጉዳይ እየፈለገ ለምን አይሆን እግዚአብሔር ደስ ከተሰኘበት አንድ እውነት እንዳማኝ ልንገራችሁ፣ በህይወታችሁ ላይ እግዚአብሔር ሳያውቅ የሚሆነው ነገር የለም። እግዚአብሔር እንዲህ እያለች ነው፣ አታልቅሽ። ይለቀስለት አሁን ዛሬ ቅባት ይዘሽ ትሄጃለሽ፣ የተበቀለሽን ትበቀይዋለሽ። እግዚአብሔር ለቤተሰቡ በጌታ በኢየሱስ ምጸል ያለው የበረከት ምክንያት ያደርግሻ የዛች የደካማ ሴት ጸሎት ተሰማ እስከምትባይ ስም ዘነበች፣ ግን መከራ የዘነበባት ሴት ጌታን ታምኘዋለሽ። እርግጠኛ ነሽ። ቢሞላም ባይሞላም ቢጎልም ባይጎልም ጌታ ጌታ ነው። ቀሪ ዘመንሽን እኔ የደስታ አደርገዋለሁ። ለሌላ ሰው በረከት አደርግሻለሁ። ለሌላ ሰው ተስፋ አደርግሻለሁ። ለሌላ ሰው መጽናናት አደርግሻለሁ። መሸብኝ ብለሽ በምታለቅሽው ጉዳይ ላይ እኔ አምላክሽ እግዚአብሔር ጣልቃ እገባለሁ አለኝ። አሜን። ቅባት ያገኝሽ፣ የመንፈስ ያገኝሽ ይሄ ጸጋ ያገኘሽ፣ ይሄ ክብር ያገኘሽ፣ ይሄ ኃይል ያገኘሽ። የእሷ ጉዳይ ያስጨንቅሻል በጣም። ማለት ጉዳዩ እንደዚህ ሆኖ የሚቀጥል ይመስልሻል ወይስ የሚስተካከል ይመስልሻል? እርግጠኛ ነሽ? ምን ብለሽ ነገርሻት? ያንቺ ነገር የመጨረሻ ነው። እግዚአብሔር ያስብሻል ብያት ነው የመጣሁት። ከነገሩ ክብደት ከችግሩ ብዛት የተነሳ ግን ኖርማል ሆኖ ብሻለሁ። ምንም ይቀየር ነገር ያለ አይመስልሽም ቃልም ሰማይ፣ ጸሎት፣ ትንቢት ላንቺ ኖርማል ነው። ዛሬ ግን እግዚአብሔር ነገርሽን ይቀይረዋል። ሰሜን አካባቢ ላይ የሚሰራ የእርግማንን መንፈስ እግዚአብሔር ካንቺና ከዘርሽ ይረግበዋል። አንዴ አይደለም ሁለቴ፣ ሁለቴ አይደለም ሶስቴ። ተደጋግሞ ተበላሸ ተደጋግሞ እጄ ላይ ገባ ስትዪው ምን እንደሚያባርርብሽ አታውቂው። ብቻ ሲሄድ ነው ከሄደ በኋላ ነው ጉዳዩ ነው የምታውቂው። ማውራው ነገር ግልጽ ነው አይደል? መጣሁን በዚህኛው ላርፍ ነው ስትይ ምን እንደሆነ አታውቂው ከህይወትሽ ላይ ድንገት ይነጠቃል። ወራትና ቀናት እየጠበቁ የሚያመልኩ ሰዎች ታውቂያለሽ። ኦርቶዶክስ ሰዎች ልደተ ማርያም ምናምን የሆነ ነገር እያሉ እንዲህ ሚካኤል፣ ገብርኤል እየተባለ የሚመለክ አምልኮ ታውቂያለሽ። ቀን እየጠበቁ ታያለሽ። ከዛ መንፈስ አንቺ አልፈልግም ብለሽ የእውነት መፋታት ትችያለሽ። ተፋትቻለሁ ማለት ዝም ብሎ ወደ ጌታ መምጣት ብቻ አይደለም። ኪዳኑን ማፍረስ ያ የደም ኪዳን ነው። እስፔሻሊ እናትሽ ፋሚሊ ላይ ከባድ አውሬ አለ። እሱን የእውነት ኪዳኑን ካላፈረሽ በስተቀር ተፋትቻለሁ፣ ሰኞ ማክሰኞ ቸርች ሄዶ መምጣት ምናምን እሱ አይሰራም። የአንቺ ነገር ያለው በራስሽ መሰዊያ ላይ ነው። ወደ መሰዊያሽ ተመለሽ። የግድ በአንቺ ጫማ ውስጥ መግባት የለብኝም በደንብ ይታወቀኛል። አልቆሰልች አሁን የብዙ ነገር ባወራ ይባሶ ተስፋ ትቆርጭ። ክብር ለኢየሱስ ሲሆን ይሁን። እኔ ደግሞ ኢየሱስ ሲቀባ የሰዎችን ምስጢር እንዳባክን አይደለም እንድጠብቅ ነው። አሜን። እምነግርሽ አንድ እውነት መሰውያሽን፣ አድሺ ተንበርከኪ። ያንቺን ጉዳይ እሷም ሌላም ከእሷም ካንቺም ጀርባ ያለ ሰው መስራት አይችልም። ያንቺን ጉዳይ ራሱ እግዚአብሔር ይሰራዋል። በራስሽ ጉልበት ተንበርከኪ፣ ፊቱን ፈልጊ። እግዚአብሔር ያሳርፍሻል። ይሻል። አሁን የማይሄደውን በረከት እግዚአብሔር ያመጣል። ይሻል። ልብሽን ክፈቺ፣ ልብሽን ክፈቺ። አራት ነጥብ። ከአራት ነጥብ በኋላ ሌላ ነገር የለም። ግልጽ ነው፣ የማወራው ነገር ግልጽ። አሁን ላንቺ እንደዚህ አይነት ህይወት መቀበል ሞት መስሎ ነው የሚታየሽ፣ ሞት መስሎ። ለምን ከራሴ ጋር እያወራሁ አልኖርም? ኖ ኖ ኖ ኖ የእግዚአብሔር ሀሳብ፣ የእግዚአብሔር እቅድ፣ የእግዚአብሔር ፕሮግራም በህይወትሽ ላይ ይፈጸም። አባቶይ ስለዚች ብላቴና አመሰግናለሁ። በጌታ በኢየሱስ ስምና ስልጣን በህይወቷ ላይ የተበላሹ ምዕራፎች ሁሉ አሁን ይስተካከሉ። ደጆች ይከፈቱላት፣ በሮች ይከፈቱላት። እግዚአብሔሩ የትኛውም የምትጨነቅበት የምትቸገርበት ጉዳይ በጌታ በኢየሱስ ስምና ስልጣን መልስ እንዲያገኝ ዛሬ ጸለይ። ሞገስ በግንባርሽ ላይ ይሆን፣ በሚወዱሽና በሚጠሉሽ ፊት በክብር ተመላለሺ። በኢየሱስ ስም አሜን። በጌታ በኢየሱስ ስምና ስልጣን ባረኩሽ። ዘመንሽ የበረከት ይሆን። የእስራኤል ቅዱስ እግዚአብሔር ፊቱን ያብራልሽ። በናዝሬቱ ጌታ በኢየሱስ ስም ከዚህ ቀን ጀምሮ ያለ መከልከል መንቀሳቀስ ይሆንልሽ። ማርታ ማነች? የቤትሽ ሰላም፣ ደስታ ተመለሰ። ቀኝሽን ብድግ አርጊ። ቀኝሽን፣ እግርሽን፣ እግርሽን ሽባ አልሆነም በይ። ተፈትቻለሁ በይ። ተፈትቻለሁ በሰላም እንጂ። በናዝሬቱ ጌታ በኢየሱስ ስም የዝች ብላቴና እጅ ይፈታ፣ የዝች ብላቴና እጅ ይፈታ። የደረቁ አጥንቶችን የገጣጠምክ በጌታ በኢየሱስ ስም እስትንፋስን እፍ ያልክ ኃያላን ሰራዊቶች አድርገህ ያቆምክ የእስራኤል ቅዱስ እግዚአብሔር የእኛም እግዚአብሔር ነህ። ተአምራት ይሆን፣ ተአምራት ይሆን። እዚህ ቤት እዚህ ቤተሰብ ላይ ጌታ ሆይ በአካል ዳስሻቸው አይደለም እጆቼን ጭኜ አይደለም፣ በርቀት በስልክ ብዙ ተአምራት አድርጋ ይቻለሁ። ባሪያህ ምስክር ነኝ አባ። ያ የተአምራት እጅህ አሁንም በዚች ብላቴና ላይ ይገለጥ በኢየሱስ ስም ይገለጥ በኢየሱስ ስም ይገለጥ በኢየሱስም ይገለጥ። የትኛውም የጠላት አጀንዳ በኢየሱስ ስም አሁን ይቀደድ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የእርግማን ጉልበት ቢሆን አሁን ይሰበር። በኢየሱስ ስም ይሰበር። የብላቴና ይቷ እጅ ይፈታ። እግዚአብሔሮ የሕክምና ስህተት ቢሆን እግዚአብሔሮ የተዛባ የተፈጥሮ ስርዓት ቢሆን አሁን ይስተካከል። አብ፣ ወልድ፣ መንፈስ ቅዱስ ክብርህን ክንድህን ስለምትገልጥ አመሰግንሃለሁ። አዲስ ነገር ይሆን በኢየሱስ ስም አሜን። ዛሬ ረፍትን መረጋጋትን የሰጠሽ ጌታ የዚች ብላቴና ታሪክ ብዙ ነው። በጣም ብዙ ብዙ በጣም ብዙ ብዙ የጠላትን አዋጅ የጨለማን አዋጅ የክፉ ሰዎችን አገ አዋጅ የሐኪምን አዋጅ እግዚአብሔር በአንድ ሌሊት ሽሮ ነው እቴ። ዛሬ እዚህ ጋር እንደዚህ በህይወት ቁጭ ያለችው እቺ ብላቴና ዛሬ እንደዚህ በህይወት ወደዚህ ምድር የመጣችው እና እግዚአብሔር ሲሰጥ ግማሽ ነገር ይሰጣል የተበላሸ ነገር ይሰጣል። ስለ ኤፊ ማምናለሁ። ኤፍራታ ብዬ ስም ያወጣሁላት እኔ ነኝ። እችን ብላቴና ጠላት መጥፎ የሞት አዋጅ ሲያውጅ የምን መሞት፣ በህይወት ትኖር ያለች ሴት ልጅ ትወልጃለሽ ያላት ጌታ ገና በማህፀን ሳለችም ጠላት በብዙ ተፈታተናት። በህይወት ያለ ነው ያንቺ። አሁን ደግሞ የህክምና ስህተት ይሁን ምን ይሆን አይታወቅም፣ በእጇ ላይ እንዲህ አይነት ነገር ሀፕን አድርጓል። ጉባኤ አንዴ ላስቸግራችሁ፣ ለዚች ብላቴና ሁለት ሰከንድ አብረን እንጸልይ። ልጅ ያለው ሰው የሆነ ሰው የሆነ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ምን ታደርጋለች ኃይልን ታደርጋለች ። ጻድቅ በእምነት በህይወት ይኖራል። ስለዚህ በልጁ በክርስቶስ ኢየሱስ ጸድቀናል፣ አንድ አምነናል፣ በህይወት እንኖራለን። ክብር ለኢየሱስ ይሁን። እጆቻችሁን ወዲህ ዘርጉና እንደ ራሳችሁ ልጅ እያሰባችሁ፣ እንደ ታናሻችሁ እያሰባችሁ። ክብር ለኢየሱስ ይሁን። እንደ ቤተሰብ እያሰባችሁ፣ እንደ አማኝ እያሰባችሁ፣ ሁለት ሰከንድ ልስጣችሁ፣ ጸልዩላት። ይሄ እጇ ተፈቶ እዚህ ጉባኤ ይችን ብላቴና ማየት እፈልጋለሁ። እግዚአብሔር አደረገ ብለው ሲመሰክሩ ማየት እፈልጋለሁ። የዘላለም አምላክ የዘመናት ንጉሥ እግዚአብሔር ሆይ፣ እነሆ በልጅ በክርስቶስ ኢየሱስ ስም ስለዚህ ጊዜ እናመሰግንሃለን። አባቴና አምላክ እግዚአብሔር ሆይ፣ በልጅ በክርስቶስ ኢየሱስ ስም እና ሥልጣን ይችን ብላቴና ለወላጆቿ የሰጠኸው አንተና በጌታ በኢየሱስ ክርስቶስ ስም እና ሥልጣን ስለሰጥሃቸው ስጦታን እናመሰግንሃለን። እነሆ ልጆች እግዚአብሔር ስጦታዎች ናቸው፣ የወድን ፍሬ ከርሱ ነው ተብሎ እንደ ተጻፈ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ይህችን የሰጣሃቸውን ስጦታ ደግሞ መልሼ ባርያህ ለታመኑ እጆች እሰጣለሁ። አባቴና አምላኬ እግዚአብሔር ሆይ በጌታ በኢየሱስም እጆች ይቀበሉኝ። አባ ጠላት የያዘውን በጌታ በኢየሱስ ስም ያሰረውን እጇን ፈተ ለክብር ስለምትጠቀምባት የእስራኤል ቅዱስ እግዚአብሔር ሆይ በቃልህ መጥታለች። የሰማይ አምላክ እግዚአብሔር ሆይ እንደ ቃልህ ስለምታሳድጋት አመሰግናለሁ። አባቴና አምላኬ እግዚአብሔር ሆይ ከሴት አያቷ ቤት የሚመጣ የትኛውም የጨለማ የጭንገፋ መንፈስ ጤናን፣ ሰላምን፣ ረፍትን፣ ትዳርን የሚረብሽ የትኛውም የጭንገፋን መንፈስ ዛሬ ሰበር ነው በኢየሱስ ስም ለዘላለም ይሰበር፣ በኢየሱስ ስም ለዘላለም ይሰበር ሱስ ለዘላለም ይሰበር። እግዚአብሔር ይች ብላቴና መፈታት ይሁንላት፣ ይች ብላቴና መፈታት ይሁንላት፣ ይች ብላቴና መፈታት ይሁንላት። እግዚአብሔር በጌታ በኢየሱስም ከእናቱ ማህፀን ጀምሮ በቤተ መቅደስ መተላለፊያ ደጃፍ ላይ ቁጭ ብሎ ለዘመናት ስለምጽዋት ሲለምን የኖረው ሰው አንድ ቀን ጌታ እግዚአብሔር በባሪያዎች አልፈን እንደ ፈታኸው እንደዚያ የሰማያት አባት እግዚአብሔር ይችን ብላቴና ቴና እንድትፈታት እኔ በኢየሱስ ስም ጸለይኩ። ቃልህ ዛሬም ሕያው ነው፣ ለዘላለም አያረጅም የሆነው ቃልህ ለምናሃለው አባ፣ እቺ ብላቴና መፈታት ሆንላት ባሪያ ጴጥሮስ እንዳለው የምሰጣት ብርና ወርቅ የለኝም ያለኝ አንተነህ የስምን ኃይል እጠራለሁ። በስምህ ኃይል እጆቿ ይፈቶ። በስምህ ኃይል እጆቿ ይፈቶ። በስምህ ኃይል እጆቿ ይፈቶ። አሁን ተአምራት ይሆን። ዳግም በምስጋና አገናኘን። ዳግም በምስክርነት አገናኘን። ስለምታደርግ እናመሰግንሃለን። ይህንንም ህዝብ ባረኩኝ። እንዲያለ ጭንገፋ፣ እንዲያለ ስብራት በቤታቸው እንዳይሆን ከለከልኩ። በቤተሰቦቻቸው መካከል እንዳይሆን ከለከልኩ። በዘር ማንዘራቸው ላይ እንዳይሆን ከለከልኩ። የሚፈልጋቸው አያገኛቸው፣ የሚያስፈልጋቸው ይዘጋጅላቸው። ሰማያት በአንጻራቸው ይከፈት፣ ምድር በረከቷን ተጥፋ። እጃቸውን እግራቸውን ሊዝ የሚወድ በረከታቸውን፣ ደስታቸውን፣ ጤናቸውን ሊዝ የሚወድ የትኛውም የእናንተ ነገር ላይ የተቀመጠ ዛሬ ይሰበር በኢየሱስ ስም። ቀንበር የሆነ ነገር ይሰበር። አልፎ መሄድ ይሁንላቸው። አልፎ መሄድ ይሁንላችሁ። አልፎ መሄድ ይሁንላቸው። አልፎ መሄድ ይሁንላቸው። አባ ስለ ሰማህን እናመሰግንሃለን። ዙፋን ይባረክ፣ ማደሪያ ይባረክ። ክብር ሁሉ ለስሙ ይሁን። ያው በሆነው በተወደደው ልጅ በክርስቶስ ኢየሱስ ስም አሜን።